የደረቀ የተበታተነ መሰብሰብ የማይችል ጉዳይ ነው፣ የእስራኤል ጉዳይ ነፍስ አለበት ለማለት የሚያስቸግር ይቀጥላል ለማለት የሚያስቸግር ይለመልማል ለማለት የሚያስቸግር ነው። የሚችል ግን አለ፣ እሱ እግዚአብሔር ይባላል። አንተ ታውቃለህ ሲለው፣ እግዚአብሔር እንደዚህ አለ፣ ትንቢትን ተናገር እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ በሕይወት ትኖራላችሁ በላቸው። ሲባል የሚኖሩ ይመስላል እንዴ? አይመስልም እኮ ነገሩ፣ የራቀ ነው የሚመስለው። ነገሩ ላለመሆን የሄደ ነው የሚመስለው። እግዚአብሔር ግን ምን አለው? ይሆናላል። እስቲ ዛሬ በሉ፣ እስኪ እግዚአብሔር በደረቀው ነገር ላይ ቃል ተናግሯልና የሞተው ያው ይሆናል በሉ፣ የደረቀው ይለመልማል በሉ፣ የተበታተነው ይገጣጠማል በሉ። ሕዝቅኤል ምዕራፍ ሰላሳ ሰባት ነው እግዚአብሔር ዛሬ ሰጠኝ። በዚህ ቃል ውስጥ ዛሬ የደረቀና የተበታተነ ነገር እግዚአብሔር ራሱ በቃሉ ይሰበስበዋል። አንዳንዴ የደረቀ ነገር ሲባል ላልደረቀበት ሰው ብዙ ትርጉም አይሰጠውም። ደርቆ ለተበታተነበት ሰው ግን ይሰበስባል ማለት እግዚአብሔር ካልመጣ አይሆነም። የእግዚአብሔር ኃይል ካልመጣ የሞተ ሬሳ እንኳን ለማስነሳት አይደለም አምኖ ለመናገር ኃይል ይጠይቃል። ነገር ግን ሕዝቅኤል የገጠመው የደረቁ ብቻ ሳይሆን እጅግ የተበታተኑ በሸለቆ ውስጥ የነበሩ በጣም ብዙ አጥንቶች እንዳሉ በዚህ ክፍል ላይ ይነግረናል። እንዲህ ይላል፣ ሕዝቅኤል ምዕራፍ 37 ቁጥር 1፣ የእግዚአብሔርም እጅ በላይ የነበረ እግዚአብሔርም በመንፈስ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ። በእርሱም አንጻር በዙሪያቸው አሳለፈኝ፣ እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በህይወት ይኖራሉና አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አሉ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላልና እናንተ አጥንቶች እነሆ፣ ትንፋሽ አገባባችኋለሁ፣ በህይወትም ትኖራላችሁ ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽም አገባባችኋለሁ፣ በህይወትም ትኖራላችሁ። እኔም እግዚአብሔር እንደተናገርኩ ታውቃላችሁ። እንዳዘዘኝም ትንቢትን ተናገርኩ፣ ድምፅም ሆነ እነሆ መናወጥ ሆነ፣ አጥንትም ከአጥንት ጋር ተቀራረቡ። እኔም አየሁ እነሆ ጅማት ነበረባቸው፣ ስጋም ወጣ ቁርበትን በላያቸው ተዘረጋ። ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢትን ተናገር፣ ለንፋሳት ትንቢትን ተናገር፣ ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱ ንፋሳት ዘንድና እነሆ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው አለኝ። እንዳዘዘኝም ትንቢትን ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ስለዚህም ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፤ ሕዝቤ ሆይ እነሆ መቃብሮቻችሁን ከፍታለሁ፣ ከመቃብሮቻችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ቁጥር 13 ሕዝቤ ሆይ መቃብሮቻችሁን በከፈትኩ ጊዜ ከመቃብሮቻችሁም ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴንም በውስጣችሁ አሳድራለሁ እናንተም በህይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገር እንዳደረግኩም ታውቃላችሁ፣ ይላል እግዚአብሔር። ክብር ለኢየሱስ ይሁን። የደረቀው ህያው ይሆናል በሚል ርዕስ ነው ማገለግላችሁ። የደረቀ ትዳር፣ የደረቀ ኢኮኖሚ፣ የደረቀ አገልግሎት፣ የደረቀ ማንነትን እግዚአብሔር በህያውነት ይቀየራል። አጠገባችሁ ያለውን ሰው እንደዚህ በሉት፣ የደረቀው ነገር ህያው ይሆናል በሉት። አምናችሁ የደረቀው ነገር ህያው ይሆናል በሉት። እግዚአብሔር የደረቀን ነገር ዛሬ ህያው አደርጋለሁ ብሎኛል። የደረቀ ነገር የደረቀ ተስፋ የተቆረጠበት ከዚህ በኋላ ሊቀየር አይችልም የተባለን ነገር እግዚአብሔር በመቀየር ያልፋል። ለምን ካላችሁ ዛሬ ይዤ የመጣው ድምፅ እንዲሁ ኖርማል አይደለም ደግሞ የገጠመኝም ነገር ከባድ ነበረ። ያው የእግዚአብሔር ቤት ስራ ስለሆነ ብቻ እንጂ አልመጣም ነበር። ዛሬ በሆነው ነገር ምመጣበት አይደለም። ግን ያው እግዚአብሔር ሰው ሰውን እንደሚጠብቅ እግዚአብሔር እኔን ስለሚጠብቀኝ ይሄ መልእክት ደግሞ ለባለቤቶቹ መድረስ ስላለበት ነው። በዚህ እንግዲህ ሁላችንም እንደምናውቀው በህዝቅኤል መጽሐፍ ላይ ህዝቅኤል በኮበሮን ዝማዶ በምርኮኞች ሰፈር ነበርኩኝ ይላል እሱ የነበረበት ሰዓት ከፍተኛ የሆነ እስራኤል ውስጥ ነውጥ የነበረበት፣ ጭንቀት የነበረበት፣ ግራ መጋባት የነበረበት የመልካም ነገር ተስፋ ለማየት የማይቻልበት ዘመን ላይ ነው የነበሩት። እና በዚህ ወቅት ግን ይህ ሰው እግዚአብሔር አምላክ የተለየ ፕሮግራም ስላስቀመጠበት ከትውልዱ ለይቶ ድምፅ አሰማው። ዛሬ እግዚአብሔር ከሌሎች ለይቶ የሚያሰማን ድምፅ አለ። ከማይሰሙት ለይቶ ለሚሰሙት የሚያሰማው ድምፅ አለ ከማይጠብቁት ለሚጠብቁት ለይቶ የሚናገረው ድምፅ አለ። ከሌሎቹ ለይቶ ለማነገረው ለሕዝቅኤል ና አለው። እስከ ምዕራፍ 36 ድረስ ተንቢዋል። ምዕራፍ 37 ላይ ግን ተንቢዮ የማያውቀውን ትንቢት ነገረው። አንተ አለው ይሄንን ትንቢት ሄደ የምትናገረው አሜን ለሚል ህዝብ አይደለም። እንደናንተ አሜን የሚሉ አይደሉም። የደረቁ ናቸው። የተበታተኑ ናቸው። ተስፋ የቆረጠን ሰው በነገራችን ላይ ብዙ የቃላት ድርድራ አያጽናናውም። የእግዚአብሔር መነካት ነው የሚያስፈልገው። እግዚአብሔር መጥቶ ልብን ካልነካ ነፍስን ካልነካ መንፈስን ካልቀየረ በስተቀር የሚሰማችሁ እየመሰላችሁ ማይሰማችሁ ሰው ይበዛል። ተስፋ ከቆረጠ ሰው ምንም ነገር አይፈልግም። እንደውም ከመኖር አለመኖርን ነው የሚመርጠው። የእስራኤል ህዝብ እንደውም ከዛ አልፎ መቃብር ውስጥ የገባ ህዝብ ነው ይላል እግዚአብሔር። በተስፋው ምክንያት ተስፋችን ተቆርጧል ብሎ ምን ውስጥ ነው ያለው? መቃብር ውስጥ ነገር ግን እግዚአብሔር እንደዚህ ያለው እነዚህ ያሳየው የደረቁ አጥንቶች በህይወት ሊኖሩ ይችላሉ። ያ አዎ ይችላሉ። ምን ችግር አለው አላለም። ብዙ የተነበይኩ ነኝ ምን ችግር አለው አላለም። አንተ ታውቃለህ፣ እግዚአብሔርን አንተ ታውቃለህ በምትሉ ጉዳይ እውቀቱን ይገልጥበታል። አንተ ትችላለህ ባላችሁት ጉዳይ ችሎታውን ይገልጥበታል። እግዚአብሔር ችሎታውን ሲገልጥ በምትሉ ጉዳይ አይደለም ችሎታውን የሚገልጠው፣ በማንችለው ጉዳይ፣ ባቃተን ጉዳይ። አሁን ሀገራችን ላይ ያሉ ብዙ ትርምሶች አሉ። በትውልድ መካከል ብዙ ትርምስ አለ። በቤተ ክርስቲያን መካከል፣ በግለሰብ በቤተሰብ መካከል ብዙ ትርምሶች አሉ። እግዚአብሔር ነው ይህንን ተስፋ ማደስ የሚችለው። እስቲ እግዚአብሔር ተስፋ ያድሳል በሉ። ይህ አሁን እግዚአብሔር ለሀገር የሰጠኝ ድምፅ ነው። የደረቀውን ህያው አረጋለሁ ብሎኛል። የተቆረጡ ብዙ ነገሮች አሉ። እግዚአብሔር ግን በኃይሉ ይቀይራቸዋል። ስለዚህ ሶስት ነገሮችን አይተን እንጸልያለን። የመጀመሪያው እግዚአብሔር የነገረው እንደዚህ ነው። የደረቀ የተበታተነ መሰብሰብ የማይችል ጉዳይ ነው የእስራኤል ጉዳይ። የመጀመሪያው ምን ያለ ነው? የደረቀ ነው። ነፍስ አለበት ለማለት የሚያስቸግር ይቀጥላል ለማለት የሚያስቸግር ይለመልማል ለማለት የሚያስቸግር ነው። ሁለተኛው የእስራኤል ችግር ደግሞ የተሰበሰበ አይደለም፣ ተበታትኖ የተቀመጠ ነው። አጥንቶቹ ምን ያሉ ናቸው? የተበታተኑ ይላል። ስለዚህ የተበታተነ ነው። እግዚአብሔር የተበታተነን ልብ አንድ ያደርጋል። የተበታተነን ሐሳብ አንድ ያደርጋል። የተበታተነን አመለካከት አንድ ያደርጋል። ለዚህ ነው በሐዋርያ ስራ ምራፍ ሁለት ላይ አንድም ልብ ሆነው ሲጸልዩ ነው የሚለው። በአንድ ልብ ሆነው ብቻ ሳይሆን በአንድ ቦታም ሆነው ሲጸልዩ አንድነቱ ነው መንፈስ ቅዱስ እንዲመጣ ያደረገው። አሁን ጉብኝት እንዲመጣ የምትናፍቁ ሰዎች፣ ሪቫይቫል እንዲመጣ የምትናፍቁ ሰዎች፣ ቤተሰብ አንድ መሆን አለበት። ሀገር አንድ መሆን አለበት። ቅዱሳን አንድ መሆን አለባቸው። ልባችን የኪንግደም ማይንድ ከሌለው እግዚአብሔር ያንን አይለውጠውም። ስለዚህ የተበታተነው አንድ እንዲሆን ለብዙ ሰው እግዚአብሔር አልተናገረም። የተበታተነው እንዲሰበሰብ የእግዚአብሔር ኃይል እንደሚያስፈልገው ለኤርሚያስ ነገረው፣ ለሕዝቅኤል ነገረው፣ ለዳንኤል ነገረ። ባለፉት ዘመናት ለነበሩ ሁሉ ያወራቸው ዩኒቲ ነው። ለሕዝቅኤልም መጥቶ የነገረው ምንድን ነው? አንድ ልብ ያስፈልጋል አለው። ምኑ እንዲቀየር? የተበታተነው እንዲቀየር። ትችላለ የሚለው ሰው እግዚአብሔር ይፈልጋል አንተና አዋቂ የሚለው ሰው ይፈልጋል። እችለዋለሁ ምን አላት እንዳንል እግዚአብሔር ይፈልጋል። በጥቂቱም በብዙ ምንድናምነው ይፈልጋል። ስለዚህ ምና አለው እግዚአብሔር፣ አንተ ትችላለህ የሚለው ሰው ይፈልግ ስለነበር ምን ችግር አለው አላለውም። አንተ ታውቃለህ ምን ያለው እንዲፈወስ፣ የተበታተነው እንዲሰበሰብ፣ የደረቀው እንዲለመልም፣ አንተ ታውቃለህ የሚለው ሰው ይፈልጋል። የመጀመሪያው እግዚአብሔርን እውቅና ስጡት፣ በደረቀባችሁ ነገር በተበታተነባችሁ ነገር፣ ከእኛ አቅም በላይ በሆነው ነገር ላይ እውቅና ለእግዚአብሔር መስጠት ያስፈልጋል። አንተነ የምትችለው ይህንን ማለት ያስፈልጋል። አሁን በሀገራችን ጉዳይ እኛ አንችልም። በትውልዱ መካከል ባለው ጥያቄ እኛ አንችልም። የሚችል ግን አለ። እሱ እግዚአብሔር ይባላል። አንተ ታውቃለህ ሲለው እግዚአብሔር እንደዚያ ያለ ትንቢትን ተናገር፣ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ በህይወት ትኖራላችሁ በላቸው። ሲባል የሚኖሩ ይመስላሉ እንዴ? አይመስልም እኮ ነገሩ የራቀ ነው የሚመስለው። ነገሩ ላለመሆን የሄደ ነው የሚመስለው። እግዚአብሔር ግን ምን አለው? ይሆናል አሉ። ትንቢት ስትናገር የሚሆን ነው። ትንቢት ስትናገር አካል የሚይዝ ነው። ትንቢት ስትናገር ፍጻሜ የሚያገኝ ነው። እስኪ ዛሬ በሉ፣ እስኪ እግዚአብሔር በደረቀው ነገር ላይ ቃል ተናግሯልና የሞተው ያው ይሆናል በሉ የደረቀው ይለመልማል በሉ። የተበታተነው ይገጣጠማል በሉ። አሁን ለነዚህ አጥንቶች፣ አሁን ለእናንተ ነገር ነው እግዚአብሔር የሚያወራው። ከዛ ትንቢትም ተናገርኩ ይላል። አጥንትም ከአጥንት ጋር ምን አለ ተቀራረበ። የማይቀራረቡ አጥንቶች ተቀራረቡ። አሁን ተበታትኖ አይቀራረብም ያላችሁትን ነገር እግዚአብሔር በቃል ይገጣጥመዋል። የሀገራችንን ጉዳይ እግዚአብሔር በቃል ይገጣጥመዋል። ሩቅ የመሰለንን ነገር እግዚአብሔር ይገጣጥመዋል። ምክንያቱም በጣም ብዙ አጥንቶች አይቻለሁ፣ ከዛሬ ሁለት ቀን በፊት ከዛሬ አራት ቀን በፊት ደግሞ ሰይፍ አይቻለሁ። ስለዚህ እግዚአብሔር አምላክ ሁለት ነገሮችን ያደርጋል። የመጀመሪያው እግዚአብሔር አምላክ ልዩነትን ያደርጋል በትውልዱ መካከል። ሁለተኛው የሚያደርገው እግዚአብሔር የተበታተነን ነገር ይገጣጥማል። ምን ያለን ነገር የተበታተነ፣ ለመቀራረብ እድል የሌለውን ነገር እግዚአብሔር ያቀራርበዋል። ከዛ የመጀመሪያው እግዚአብሔር ያለው እውቅና ለኔ ስጠኝ ነው። ሕዝቅኤል ደግሞ እውቅና ሰጥቶታል። ችግራችሁ እንዲፈታ ከፈለጋችሁ ለሚችለው እውቅና ስጡ። ሁለተኛው አምኖ መታዘዝ ነው። ሕዝቅኤል ሂድና ትንቢት ተናገር ሲባል ለማይሰማኝ ለደረቀ ለተበታተነ እንዴት እናገራለሁ አላለም። ትንቢትም ተናገርኩ ይላል። አምኖ መታዘዝ። እግዚአብሔር አምነን እንድንታዘዘው ይርዳን። እስቲ አምኜ እንድታዘዝ እርዳኝ በሉት፣ ነፍሴ ሆይ በሉ እግዚአብሔርን እመኝው በሏት። ለዚህ ነው ዳዊት ሲናገር ነብሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺ ይላል። የሰው ልጅ በባህሪው ረሺ ስለሆነ ነው አትርሺ የሚለው ይቺም ብቻ አሳልፈኝ እንጂ መቼም ማረሳ ያሉ ሰዎች በዳኑ ማግስት ይረሱታል። እግዚአብሔር ግን የማይረሱትን ሰዎች ደግሞ ያስቀጥላቸዋል። አስር ተፈውሰው አንዱ ብቻ ነው አይደል ለምስጋና የመጣው ሌሎቹስ ሲለው የሉ። ሰው ለካ ተአምራት አይደለም ከጌታ ጋር የሚያስቀጥለው መነካት ነው። ታምራት ከሆነ መቅረት ነበረባቸው። ታምራ አላስቀራቸው። ዛሬ እግዚአብሔር እውነተኛ መነካት ይንካል። በቃ ሕዝቅኤልን ምን አስቀረው ካላችሁ ታምራት አይደለም መነካት ነው ያስቀረው። ኢንካውንተር ነበረው። ስለዚህ ሁለተኛው እግዚአብሔር ከእኛ የሚፈልገው ምንድን ነው አልኳችሁ? አምኖ መታዘዝ። ሕዝቅኤል የማይታመነውን አመነና ትንቢት መናገር ጀመረ። ከዛ በኋላ አንድ ነገር ሆነ። ያልጠበቀው ነገር ተፈጠረ። አጥንት ከአጥንት ጋር ምን አለ ይላል ተቀራረበ። የተበተነባችሁ ነገር ይቀራረባል። የተበታተነባችሁን ነገር እግዚአብሔር ያቀራርበዋል። ሁለተኛ እንደዚህ ይላል፣ ስጋም ታየ ቁርበትም ለበሱ አይደለ? ቀጥሎ ግን ሁለተኛ ትንቢት ያስፈልጋቸዋል። ለምን ሲባል አካሉ ቅርጽ ይዟል፣ ግን ነብስ የለበትም። ዛሬ እግዚአብሔር ለነገራችሁ እስትንፋስ ይዘራበታል ዝም ብሎ ቅርጽ የያዘ ነገር ግን እስትንፋስ የሌለው ነገር አይቀጥልም። አለ የምትሉት ግን የሌለ ነገራችሁን እግዚአብሔር አለ እንዲባል ያደርገዋል። አላዛር አለ ያለበት መቃብር ውስጥ አለኩ ተገንዞ አለ ግን ምን የለው እስትንፋስ የለው። ኢየሱስ መጥቶ ምን ማለት ነበረበት እስትንፋስ የሚሰጥ ጥሪ መጥራት ነበረበት። አላዛር ወይ ወዴት ነው ብቻ ሳይሆን ናውጣ ሚል ነበረበት። ናውጣ የሚለው ቃል ውስጥ የሚያስወጣ ኃይል ነበረው። ዛሬ እግዚአብሔር በሚልክላችሁ ቃል ውስጥ እስራኤልን ከመቃብር እንዳወጣ የብዙዎቻችሁን ነገር እግዚአብሔር ከመቃብር ያወጣ። ሁለተኛ ጊዜ እግዚአብሔር ምን አለው? ለንፋሳት ትንቢትን ተናገር እንዲህም በላቸው እናንተ ንፋሳት ከአራቱም ንፋሳት ዘንድ ምን በሉ ንፈሱ። ለምን በእነዚህ የተገደሉታ ህይወት እስትንፋስ ይገባባቸው ዘንድ። እግዚአብሔር እንደተናገረው ንፋሱ ሲነፍስ ያውም ነፍስ ሆነው ቆሙ ይላል። ምን ሆነው ያው ነፍስ ዛሬ እግዚአብሔር የህይወትን እስትንፋ ስፍ ይላል። ሃሌሉያ አስራ አንድ ቁጥር ላይ እንዲህ ይላል። እርሱም እንዲህ አለኝ የሰው ልጅ ወይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ምን ብለዋል ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ስለዚህም ትንቢት ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል። ይሄ ድምፅ ሶስተኛ ጊዜ ነው የመጣው የመጀመሪያው ጌታ እግዚአብሔር እንዲህ ይላል የሚለው የእግዚአብሔርን ቃል ስሙ፣ በሕይወት ትኖራላችሁ አጥንት የሚገጣጥም ቅርጽ የሌለውን ቅርጽ የሚሰጥ ነው። ሁለተኛው እግዚአብሔር እንዲህ ይላል የሚለው እስትንፋስ የሚሰጥ ነው። ሶስተኛው እንዲህ ይላል የሚለው የእግዚአብሔር ድምፅ ግን በህይወት የሚኖሩበትን የህይወትን ቃል ነገራቸው። ስለዚህም ትንቢትን ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል ህዝብ ሆይ እነሆ መቃብሮቻችሁን ምን ላለው እከፍታለሁ። ዛሬ የአንድ ሰው መቃብር ይከፈታል ነገር መቀበር የሌለበት ቦታ የተቀበረበት ሰው መቃብር ይከፈታል። መቃብሮቻችሁን ምን እላለሁ እከፍታለሁ እና ከዛ በኋላ እንዲህ ያለ ለ ከመቃብሮቻችሁም አወጣችኋለሁ። ሁለተኛው ከተከፈተ በኋላ አያችሁ አለሁ አደለ ያለው አወጣችኋለሁ። እግዚአብሔር ከመቃብር የሚያወጣው ነገር አለ። መቃብር ውስጥ መቆየት የሌለበት ነገር፣ ያለ ቦታው የተቀመጠ ነገር፣ ያለ ስፍራው የተቀመጠ ነገር፣ ቦታው ያልሆነን ነገር እግዚአብሔር ካለ ቦታው ያወጣዋል። እኮ ቦታዬ አይደለም፣ ጌታ ሆይ የነገርከኝ ይህ አይደለም ለምትሉ ሰዎች እግዚአብሔር መቃብር ይከፍትላቸዋል። ከመቃብር ደግሞ እናንተና ነገራችሁን ያወጣል። ከዛ እንደዚህ ይላል፣ በገዛ ምድራችሁ ከመኖራችሁ በፊት እናንተ በህይወት ትኖራላችሁ አላቸው። የሌለ ሰው ሊኖር ስለማይችል መጀመሪያ ሰዎቹ ናቸው በህይወት መኖር ያለባቸው። ሰዎቹ በህይወት ሲኖሩ፣ በህይወትም ቢኖሩበት ምድር ይሰጣቸዋል። አንዳንድ ሰው በህይወት ሳይኖር በህይወት የሚኖርበትን ምድር ይጠይቃል። የት እንደሚኖር እኮ ያውቅ። እግዚአብሔር በህይወት ሳኖራችሁ የምትኖሩበት ሎኬሽን ደግሞ ምድር አለ አላቸው። እግዚአብሔር እንዲህ ይላቸዋል፣ ህዝቤ ሆይ መቃብሮቻችሁን በከፈትኩ ጊዜ፣ ከመቃብሮቻችሁን ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መቃብር የከፈተው ማን እንደሆነ፣ በህይወት ያኖራቸው ማን እንደሆነ እንዲያውቁ ደግሞ እውቀት ይሰጣቸዋል። አንዳንድ ሰው ነገሩ ሆኖለታል፣ ግን ማን ዳረገለት አያውቅም። በቃ በአጋጣሚ ይሄ ነገር ተሳካልኝ የሚላችሁ ሰው ገጥሟችሁ አያውቅም? በአጋጣሚ እኮ አይደለም፣ እግዚአብሔር ነው ነገሩን ያሳካለት። እግዚአብሔር ነው ስራዋን የሰራላት። ግን ምን ይላል? አንዳንድ ሰው በአጋጣሚ ተሰራልኝ ይላል። እኔ እንዳወጣዋችሁ እንድታውቁ ነው እውቀት የምሰጣችሁ አለ። ዛሬ እግዚአብሔር የሰራልንን የምናውቅበት እውቀት ይሰጠናል። ሰሪው እሱ ነው እንድንል፣ አድራጊው አንተ ነህ እንድንለው ፈጻሚው አንተ ነህ። የኔን ታሪክ የቀየርከው አንተ ነህ። መንገሌን ያቀናህ አንተ ነህ። ለብዙ ህዝብ ጉባኤ ያረከኝ አንተ ነህ አለ ዳዊት። ማለት ማን እንዳደረገው ስለሚያውቅ አላስበው አለ። ነፍሴን በከበረ ሰረገላ ላይ አስቀመጥካት። ማነው ያስቀመጠው? ድንገት የሆነ ጊዜ ለወንድሞች የምግብ ላደርሰ ሄጄ እዛ በአጋጣሚ የሆነ ሰው ጣልኩኝ። ከዛ በኋላ በአጋጣሚ የሆነ ቦታ ተቀመጥካል አለው። ነፍሴን በከበረ ሰረገላ ላይ ያስቀመጣት እግዚአብሔር ነው አለ። ሰሪያችን አድራሻ አለው። ክብር ለጌታ ይሁን። አድራጊው ደግሞ ማን እንደሆነ ይታወቃል። ድንግዝግዝ ነገር በእኛ ህይወት ውስጥ አይሆንም፣ አይሆንም። በአጋጣሚ የሆነ በእኛ ህይወት ውስጥ የለም። ሁሉ በእግዚአብሔር ፕሮግራም የሆነልን ነው። ስለዚህ ማን እንዳወጣችሁ፣ ባወጣኋችሁ ጊዜ እግዚአብሔር እንደሆንኩ ምን ትላላችሁ? ታውቃላችሁ። እግዚአብሔር ሶስተኛው በእነሱ ውስጥ ያስቀመጠው የእውቀትን መንፈስ ነው፣ የሚያውቁበትን መንፈስ ቀጥሎ ቁጥር 14 ላይ እንደዚህ ይላል፣ መንፈሴንም በውስጣችሁ አሳድራለሁ። የቱ መንፈስ? የእግዚአብሔር መንፈስ፣ ክፉንና መልካሙን የሚለዩበት መንፈስ፣ የእግዚአብሔርን ፍቃድ እንዴት ማወቅ እንዳለባቸው የሚያስረዳ መንፈስ። የሚቀጥለው ዘመናቸውን ባስቀመጣቸው ምድር እንዴት እንደሚኖሩ የሚያስረዳ መንፈስ። ዛሬ መንፈስ ቅዱስ ያገኘናል። የሚቀጥለው ዘመናችንን በእሱ ሙላት ውስጥ የሚያስቀጥል የእግዚአብሔር መንፈስ ያገኘናል። በውስጣችሁ መንፈሴን በውስጣችሁ ምን ራለው አሳድራለሁ። አሳድራለሁ ማለት ከእናንተ ጋር ይኖራል፣ እናንተም በህይወት ምን ትላላችሁ? ትኖራላችሁ ማለት። በህይወት መውጣትና በህይወት መኖር ይለያያል። መኖር ማለት ረጅም ጊዜን የሚወክል ነው። መውጣት ማለት ለአንድ ወቅት ሊሆን ይችላል። ከዛ ቀጥሎ ሰው ሊሞት ይችላል። ነገር ግን ትኖራላችሁ ማለት መኖር እስከሚገባችሁ ትኖራላችሁ። ያለ ጊዜው የሆነ ሞት አያገኛችሁም ማለት ነው። ስለዚህ እስራኤል ቀድሞ ሞቶ ነበር፣ እግዚአብሔር ህይወት ሰጠው። ቀጥሎ የሚኖርበትን መንፈስና እውቀት ሰጠው። ቀጥሎ ደግሞ ትኖራላችሁ ሚል ኪዳን ሰጠው። በእናንተም በህይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። ለምንድ ነው በገዛ ምድራችሁ በገዛ ምድራችሁ ሚላቸው? ተማርከው የነበሩበት ወቅት ነበር። እስራኤል እግዚአብሔር አምላኩ ሆኖ ከሰራው ስተትና ኃጢአት ምክንያት ተላልፎ የተሰጠበት በግዞት ምድር የሚኖርበት ጊዜ ነበር። በኮቦር ወንዝ በምርኮኞች ሰፈር ከሆነ የሰማው የነበረበት የምርኮኛ ሰፈር ተቀይሮ የራሱ ሰፈር መምጣል በህይወቱ ዘመን ይመጣል ብሎ የማያስበውን ሰፈር እግዚአብሔር አመጣለት። አንዳንዴ እደርሳለሁ ብላችሁ የማታስቡት ከፍታ ጋር እግዚአብሔር ሲያደርሳችሁ የሆነ ዘመን የገባላችሁ ኪዳን ነው። የሆነ ዘመን በአንቺ ሰራለሁ፣ በአንተ ሰራለሁ እናንተ እንኳን አሜን ለማለት የምትቸገሩባቸውን ትንቢቶች የሆነ ዘመን ላይ ነግሯችሁ ነበር። ያንን ነው ፍጻሜ የሚያደርግለት በአጋጣሚ አይደለም የምንደርሰው። ለካ የሆነ ዘመን ተናግሮብናል። የሆነ ዘመን ትደርሳላችሁ ብሎናል። ይሄ ህዝብ እኮ አልሰማ፣ ሕዝቅኤል ግን እየሰማ ነው። ምን እንደሚል ይሄ ህዝብ እንደሚያርፍ፣ ርስ እንደሚኖረው፣ ከበዓድ ምድር ወጥቶ አምላኩን ወደሚያመልክበት የአባቶች ምድር ወደሚለው እረፍት ስፍራ እንደሚገባ እግዚአብሔር ኪዳን እየገባለት ነው። ከዛ በገዛ ምድራችሁ አኖራችኋለሁ አለ። አኖራችኋለሁ ማለት አስቀምጣችኋለሁ ብቻ አይደለም። ኑሮን ትኖራላችሁ። ምን ብላችሁ አርፋችሁ? እስቲ አርፌ እኖራለሁ በሉ። ምክንያቱም አምላካችን የረፍት አምላክ ነው። በኢያሱ ምዕራፍ 21 አርባ አምስት ላይ በቃ ክርስቲያን በመከራ ያልፋል። እውነት ነው፣ የቻሌንጅ መንገድ አለው ክርስትና። ነገር ግን እግዚአብሔር ደግሞ የረፍት ዘመን አለው። ሁሌ መከራይ ነው። በመከራ ውስጥ ያለፉበት ዘመን አለ፣ የረፍት ዘመን ደግሞ በእነሱ ዘመን ላይ ሲሆን እናያለን። ኢያሱ ምዕራፍ አንድ አርባ አምስትን ስታነቡ እግዚአብሔር ለእስራኤላውያን እንደተናገራቸው የሚል ቃል አለ። ከዛ ምን አላቸው? እንደተናገራቸው ለአባቶቻቸውም እንደማለላቸው ወደ ገዛ ምድራቸው ወሰዳቸው፣ በዛ ምድር አስቀመጣቸው፣ አወረሳቸው፣ በዙሪያቸው ካለ ጠላት አሳረፋቸው ይልና እግዚአብሔር ለእስራኤል ቤት ከተናገረው ያል መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ሶስት ነገር አድርጎላቸዋል ቀድሞ ለአባቶቻቸው ምሏል ለማን ለአብርሃም ለይስሐቅ ለያዕቆብ ምሏል ምን ብሎ ምድር አለ ምን የምትሉት ምን ትወርሱት የምትቀመጡበት ብሏቸዋል ይሄ ትውልድ ዘመኑ ደረሰ ሄደ ወረሰው ተቀመጠበት በዙሪያው ካለ ጠላት አረፈ ይሄ ትውልድ ሰምቶ ነበር ያለፉት ትውልድ ደግሞ ተነግሯቸው ነበር እግዚአብሔር ደግሞ የፍጻሜ ዘመን አመጣ ልክ እንደዚህ እግዚአብሔርም ለስቅል የሚነግረው ምንድን ነው? የእረፍት ዘመን አለ ምን የሚሉበት፣ በገዛ ምድራቸው የማኖራቸው። እስቲ እግዚአብሔር ባየልኝ ሰፈር እኖራለሁ በሉ፣ አምናችሁ በለው። እግዚአብሔር ባየልኝ ሰፈር እኖራለሁ በለው። እግዚአብሔር ያየልን ሰፈር አለ። ለእያንዳንዳችን የመኖሪያ አድራሻችንና የምንኖርበትን ዘመን ወስኖልናል። የምንኖርበትን ዘመን ባየልን ስፍራ እንድንጨርሰው ነው እግዚአብሔር ያየልን ያ እንዳይሆን ጠላት ይተጋል በደንብ ክፉ ሰዎች ይሰራሉ በደንብ እግዚአብሔር ግን ከሁኔታው በላይ ደግሞ የተናገረው የሚፈጽም አምላክ ነው እስራኤል ላለመውረስ ሰላሳ አንድ ነገስታት ከፊታቸው ነበሩ ያን ሁሉ እርስ የሰጣቸው በጦርና በጭሬ አይደለም። በቃል ነው የሰጣቸው የጦር መሳሪያ ይዘው ሳይሆን እግዚአብሔር ተዋግቶላቸው ስለዚህ ትወርሳላችሁ ሲላችሁ የእናንተን አቅም አይቶ ሳይሆን ኪዳኑ የሚያወርስ ስለሆነ ነው እኔም እግዚአብሔር እንደተናገርኩኝ እንዳደረኩም ታውቃላችሁ። ማን እንደተናገረ አንዳንድ ሰው ሲመሰክር ሰምታችኋል አይደል? ብሎ ነበር ሆነ ሲል ሰምታችኋል። እናንተ መስክራችሁ ታውቃላችሁ። እግዚአብሔር ሳይል አያደርግም፣ ካለ ደግሞ ያደርጋል። ይሄ እግዚአብሔር ባህሪ ነው። እኛ እንኳን ባናም ነው እርሱ ራሱን ሊክድ አይችልምና ለዘላለም ታምኖ ይኖራል ነው። አያችሁ ባናም ነው ማለት የእኛን እምነት መሰረት ያደረገ አደለም፣ የእግዚአብሔር ኪዳን የራሱን ታማኝነት መሰረት ያደረገ ነው። ባናም ነው ማለት ሳራ እንዳለችው ብስቁበትን የሚያስቅ ነገር ያደርጋል ማለት ብናም ነው ደግ ነው። ባናም ነው ግን እሱ አይለወጥም። ስለዚህ እግዚአብሔር እንደተናገርኳልና ደግሞ እንዳደረግኩኝ ምን ትላላችሁ ታውቃላችሁ ይላል እግዚአብሔር። ስለዚህ እግዚአብሔር የደረቀውን ያው ሊያደርግ ሲመጣ ሶስት ነገር ከእኛ ይፈልጋል። የመጀመሪያው እግዚአብሔር የሚፈልገው እውቅና እንድሰጠው ትችላለህ እንድንለው፣ አንተ በእኔ ጉዳይ ላይ አዋቂ እንድንለው ይፈልጋል ሁለተኛው ነገር ያዘዘንን በእምነት ማድረግ አለብን። ያዘዘውን አንዳንድ ሰው ይኸውላችሁ ጌታን ያውቀዋል ግን መታዘዝ አይፈልግም። አንዳንድ ሰው የእግዚአብሔርን ክብር ማየት እናፍቃለሁ ይለኛል። የእግዚአብሔር ሴት እንዴት ነው ከእግዚአብሔር ክብር ጋር መገናኘት ምችለው? መስማት ምችለው? ማየት ምችለው? አዎ ለማየትማ በቃ ከእግዚአብሔር ጋር ጊዜ ማሳለፍ ነው መጸለይ። ለመጸለይ ራሱ እኮ መጸለይ ያስፈልጋል። መጸለይ ተንበርክከ ስጸልይ ወይም ስጸልይ እግዚአብሔር በዛው ምሪት ይሰጣል፣ ድምፁን ይልካል ቃሉን ስታነቡ በዛ ውስጥ ምን ይልካል? ድምፁን ይልካል። የጽድቅ የቅድስናን ይወስትን ስትልማመዱ በዛ ውስጥ ምንን ያደርጋል? ክብሩን መግለጥ ይጀምራል። ይሄን መንገድ መሄድ አይፈልጉም ግን ክብሩን ይፈልጋል። ዛሬ እግዚአብሔር አምላክ አምነን እንድንታዘዘው ይርዳል። ቃሉ እውነት ነው አይደል? በእውነት ቀድሳቸው ነው የሚለው ቃሉ እውነት ነው ብለን አውርተን ግን ለመቀደስ ዝግጁ ካለው እናይሆኑ። ስለዚህ ህዝቄል አምናለሁ፣ ተንብዬላለሁ፣ ነብይክነኝ ብቻ በማለት ነገሩ አይቀየርም። የሕዝቅኤል ሰላሳ ሰባቱ ታሪክ የሚቀየረው አምኖ በመታዘዝ ነው። ትላንት በሄድንበት መንገድ አያስኬደንም። እግዚአብሔር በየዕለቱ አዳዲስ መንገዶች አሉት። በለመድነው መንገድ መደዳ አገልግሎት የለውም። እግዚአብሔር ወደ ሌላ አዳዲስ ነገር ያስገባናል። ሲያስገባን አምነን መታዘዝ ግን ይጠይቃል። ጌታ ይርዳ። አምነን መታዘዝ ይሆንልን። ሶስተኛው ሕዝቅኤልን ያለው ደጋግሞ ምን እንዲል አደረገው? እንዲተነብይ አደረገው። ንፋስ እንግዲህ ሲነፍስ ነፈሳ ዛሬ ንፋስ አለ ከማለት ያለፈ ሕዝቅኤል ከዛ በፊት አያቅ ሆናል። እግዚአብሔር የዛሬው ንፋስ ይለያል አለው። የሞተን የሚያስነሳ ነው። የዛሬው ንፋስ ታሪክ የሚቀይር ነው አለው። የዛሬው ንፋስ የተገደሉትን በህይወት የሚያኖር ነው። ስለዚህ ስናገር ንፋሱ ለህይወትነት ይቀየራል ብሎ ማመን ያስፈልጋል። ሶስተኛው እግዚአብሔር ከኤርሚያስ የሚፈልገው ደጋግሞ መታዘዝ ነው። በላቸው በላቸው በላቸው የሚል ቃል እዚህ ላይ አለ። ንገራቸው ማለቱ ነው። ያንን ሁሉ ተናግሯል እግዚአብሔር እንደተናገረው ደግሞ ሲሆን እናያለን። እግዚአብሔር ስንታዘዘው፣ እግዚአብሔር እውቅና ስንሰጠው፣ ደጋግመን እሽ ስንለው ከኛ ህይወት ይሄንን ካገኘ ምን ያደርጋል? ካላት ሁለት ነገሮች ያደርጋል። አንደኛው እግዚአብሔር አምላክ ዴስቲኒያችንን ይቀይረዋል፣ የህይወታችንን አቅጣጫ ይቀይረዋል። ደርቀው ሞተው አበቃላችሁ የተባሉ ሰዎችን ህይወት እንዲኖራቸው አድርጓል። መቃብሩ ሊቀሩ የነበሩ ሰዎችን መቃብር ውስጥ አቀሩን ብሎ አውጥቷቸዋል። እውቀት ያልነበራቸውን ሰዎች እውቀት ሰጥቷቸዋል። ይሄ የመጣው በመታዘዝ ውስጥ ነው። ይሄ የመጣው ለአዋቂ እውቅና በመስጠት ውስጥ ነው። ይሄ የመጣው ደጋግሞ በመታዘዝ ውስጥ ነው። ሁለተኛው እግዚአብሔር የእርስት ባረቤት አደረጋቸው። እርስት ይሰጣቸዋል። እግዚአብሔር 2018 ለእውነተኛ የኪዳን ሰዎች እርስትን የመያዝ አመት ነው። የሰማናቸው ነገሮች አካል የሚይዙበት ስታብልሽድ የሚሆኑበት የሚጸኑበት ዓመት ነው። ምክንያቱም ይህን ዓመት እግዚአብሔር ኢያሱ ምዕራፍ አንድ አርባ አምስት ነው አደላ የሰጠን ምንና የምን ዓመት አለን የመውረስና ርስትን የመያዝ ዓመት ነው ብሎናል። ደግሞ ከመስከረም ወር ጀምሮ ሲያረጋይተናል፣ ላመነ ነው ያልኩት ጌታ፣ ለጠበቀ ኪዳን ላለው ሰው እንደዛ ይሆናል።